አንዳንዴ ህይወት እኛ እንደምናስባት አይደለችም። እንደ ሰው ይሄን ሰርቼ ይህን አድርጌ እያልን ሩቅ የምናልምና የምናስብ ብንሆንም እንኳን ይህችን የዛሬዋን ዕለት በህይወት ስለመቆየታችን እና የነገዋን ጀንበር ስለማየታችን እርግጠኛ መሆን የማይቻልን እንደ ፈጣሪ ፈቃድና ቸርነት ብቻ የምንደርስ ካልተፈቀደልን ደግሞ ዛሬ ላይ የምንቀር ደካማ ፍጡሮች ነን ሰዎች። ይሄ ወንድማችን ኢብሳ ጉተማ ይባላል። ትላንት መስከረም አምስት ወደ አዳማ ከተማ በመሄድ ላይ እንዳለ በድንገት በደረሰበት የመኪና አደጋ ህይወቱ አልፏል። ወጣቱ ብዙ ህልሞችና ተስፋዎች ነበሩት። ጠዋት ላይም ጥሩ የሆነ ስሜት ላይ ሆኖ በሙዚቃ እየጨፈረና እየተዝናና የሚያሳይ ቪዲዮ ከመሞቱ ከሰዓታት በፊት በቲክቶክ አካውንቱ ላይ ለቆ ነበር። በሰላም ወጥቶ በሰላም መግባትን ለምደነው ቀላል ሆኖብን ይሆናል። ማታ ተኝተን ጠዋት ስንነሳ ምንም ያልተፈጠረ ያህል ሳናመሰግን የምንውልበት ቀን ብዙ ነው። ያስተዋለ ግን እኛ ስንተኛ ተኝተው ያልተነሱ እስከ ወዲያኛው ያሸለቡ ብዙዎች ናቸውና ለእያንዳንዷ ቀን ተመስገን በማለት ቀኑን ይጀምራል። በሰላም ወጥቶ በሰላም የመግባት ዋጋ ልክ እንደዚህ በድንገት ሰዎችን ስናጣ ሳይሆን ቀድሞውኑ ሊገባንና ልናመሰግንበት የሚገባን ጉዳይ ነው። እንደ ሰው ማቀድና ማሰባችን እንዳለ ሆኖ ሕይወት ምን ያህል አጭርና የማትጨበጥ እንደሆነችም ማስተዋልና ለእያንዳንዱ ቀን፣ ለእያንዳንዱ ዕለት ፍቅር፣ መልካም ስራና ምስጋና ከኛ መለየት የለባቸውም። የወጣት ኢብሳ ጉተማ ስክሬን በአዲስ አበባ በምኒሊክ ሆስፒታል ምርመራ ከተደረገለት በኋላ የቀብር ስነ ሥርዓቱ ወደሚፈጸምበት ወደ ትውልድ ሀገሩ ፊንጫ ተልኳል። ጠዋት ደህና ሆኖ እየተደሰተ ቪዲዮ የለቀቀው ወጣት ከሰዓት በኋላ የሞቱ ዜና መሰማቱ በተለይም ደግሞ ለቤተሰቦቹና ለጓደኞቹ ለወዳጆቹ፣ በአጠቃላይ ዜናውን ለሰሙት ሁሉ የሚያስደነግጥና ልብ የሚሰብር ሆኗል። ወጣቱ ከመሞቱ በፊት በቲክቶክ አካውንቱ በህይወቴ ውስጥ የገባኝ አንድ ነገር ቢኖር ሰውን ለማስደሰት የምትኖር ከሆነ የጠሉ ቀን የምትገባበት ጉድጓድ ነው የሚጠፋ ብሎ በኦሮምኛ ቋንቋ ያስተላለፈው መልእክቱ ብዙዎች ከህልፈቱ በኋላ እየተቀባበሉትና እያጋሩት ይገኛሉ። ህይወትን በተለይም ደግሞ በወጣትነት ያውም በድንገተኛ አደጋ ማጣት እጅጉን የሚያሳዝንና የሚያስቆጭ ነገር ነው። እንግዲህ የሆነውን ነገር ወደ ኋላ መመለስ አይቻልም እና ለወዳጅ ዘመዶች ለጓደኞቹ ኢትዮ አዲስ ነገር መጽናናትን እየተመኘ ሁላችንም ያለን ጊዜ የተሰጠን ቀን ዛሬ እንደሆነ አውቀን ልብ እንድንልና ባለን አጭር ጊዜ መልካም ነገር በማድረግ በፍቅር በምስጋና እንኑር ሲል መልእክቱን ያስተላልፋል። ፈጣሪ ሁላችንንም ከድንገተኛ ሞት ይጠብቀን።